ቤቴን በረዶና ነፋሱን አቀዝቅዞታል ናይ እባክሽ እያለ እየዘፈነ ነበረ። ቪዲዮ ለምን አጥፋ አብርሽ ለምን አጥፋ? አውቀት ብላህ መልሰው ና አጥፍቶታል። ለማንኛውም በመቀጠል ደግሞ ሩታዬ ወደ ቡታጀራ ገብታለች። እናንተ በቃ ጎልጉላችሁ ለማውጣት አንድ በላ ያሳቸው አላደለም ይመጫችን። ለማንኛውም ይመስለኛል አብርሽ በፖስተው ቪዲዮ አካሄድ ሄዳችሁ ይሆናል እንጂ አንድ ሰው ሚስጥር ያወጣ ሰው የለም። አንድ ሰው የተናገረ ሰው የለም ማለት ነው። ሰላም አሌይኩም ወራመቱላ። ከበራችሁ ቻናል ቤተሰቦች እንዴት ናችሁ? ልኝ በእያላችሁበት ሰላም እና ጤና ደስታ መኝላችኋለሁ። ላይክ ሸር ሰብስክራይብ እያደርጋችሁ እስከ መጨረሻ ተከታተሉኝ። አብርሽ እንግዲህ ትላንትና በረዶና ንፋሱ በቴራ ቀዝቅዞታል ነይ የባክሽ እያለ ዘፍኖ እለቀቀ። የተወሰነው ሰው እንግዲህ ሩታዬ ወደ ቡታጀራ ገብታለች። በሁለተኛ ደግሞ አብረሻችን ቪዲዮ ለምን አጥፋኸው? አንተ ሚጥሚጣ የሆንክ ልጅ መልሰው በመንጽር በምን ስትልብን ነበረ። መልሰህ ማታ ራሱ እናቴ እኔን ስታይ ፈገግ ትላለች እያለ ሙድ እያያዘው ነበረ። እና አሁን ቪዲዮ ለምን እንደጠፋ አላውቅም። ነገር ግን ቪዲዮ የለም ወይስ እኔ ገብቼ ነው የጠፋው? ጋይስ የምን እውነት ለመናገር የለም። እኔ ደጋግም አይቼዋለሁ። ለምን እንደገባሁም አላውቅም። እኔ ጠፍተዋል ማለት ነው። አንቺ ትከታተይዋለሽ ትንሽ ትንሽ ይችላላችሁ። በመቀጠል ደግሞ ሩታዬ ወደ ቡታጀራ ገብታ ነው ወይ እውነት የምትሉ ልጆች ደግሞ አወሩ። ሩታዬ ሄዳለች፣ ትመለሳለች። ሲጀመር ወደ ዱባይ ከመምጣቷ በፊት ወደ አባቷ ጋር መሄድ ስላለባት፣ አባቷ ደካማ ነው። ደካማ ስላችሁ ትልቅ ነው። ስለዚህ ግዴታ ማየት አለባት ማናገር አለባት፣ ወይም ደግሞ መዘየር ነው የሚባለው። እንደዛ ስለሆነ ሄዳለች ትመለሳለች። የምትቆይ ነገር አይደለም። እንደውም ዛሬ አትመለስም ብላችኋል። ዛሬ ሳትመለስ አይቀርም፣ ነገር ግን ቪዲዮ አይሰራላችሁም። ለዚህ ለዚህ ነገር እንግዲህ እጅ አይሰጥም ማለት ነው። እንደዚህም ቪዲዮ ከተሰጠ ወይም ደግሞ ከተለቀቀልን በቂ ነው፣ ወይም ደግሞ ልትለቅም ትችላለች እላችኋለሁ። ውድ ቤተሰቦቼ እንዲህ እናቀምሳችኋለን ማለት ነው ነውና ሩታዬ፣ እውነት ለመናገር ሄዳ አባቷን እንድታየው ፍላጎቴ ነበር። ባለፈው እራሱ ተናግራ ያለው ነገር፣ ግን አሁን ስለሄድ የኔነት ሁሉ የተባለሽው ነገር በሙሉ ሰምተሽ ስለምትሄጂ ወይም ደግሞ ስለምታደርጊ ከልብ እናመሰገናለን። እኛም መጥፎ ነገር አናዛችሁም፣ እናንተም ደግሞ መጥፎ ነገር እንደማታሳዩን እንግዲህ በተግባር እያየን ነው ማለት ነው። ውድ ቤተሰቦቼ፣ ስለዚህ ሩታዬ አባቷ ወደ ሸገር መሄድ አይችልም ማለት ነው። በቪዲዮ አይታችሁታል ብዬ አስባለሁ። ትልቅ ከመሆን አንጻር አይሄድም ማለት ነው። ስለዚህ መሄድ ስላለባት የኔ ውድ ነገር ሄዳ አባቷን አይታለ እችላቸዋለሁ። በአባቷ ተመርቀ ብትሸኝ ይሻላል። አብረሽ ደግሞ ቤተሰቦችን ያው እያገኘ ነው፣ እያያችሁ ነው። ጋሽዬን ወደ ሸገር ገብተዋል ከዚህ በፊት። በመቀጠል ደግሞ ማዘርዋ ማዘርዋ እና አብዬ ማለት ነው። ትላንትና እንግዲህ ካብርቀጥ ተገናኝተዋል አይታቸዋል። ስለዚህ የሩታዬ ቤተሰብ ደግሞ መሄድ ይችላሉ ሁላቸውም። አባቷ ግን አይሆንም። ምክንያቱም ካቡታጀራ ወደ ሸገር መንገዱ ወይኔ በላቸው ነው የሚያስብለው። እናቴ የምሬ ነው። ሙላችሁ እንዴት እንደሚያደግም ሰውነታችሁ ድቅቅ አድርጎ ያደርሳቸዋል። መንገዱ አልተስተካከለም ሳይሆን መንገዱ በጣም ጤነኛ ነው፣ ተስተካክሏል። አስባልት በቃ ኖርማል ነው። ነገር ግን መንገዱ ርቀቷ አጠይቁኝ፣ እኔ ማለት ነው ኢትዮጵያ ከገባሁ ቡታጀራ ከገባሁ መልሼ ወደ ሸገር አንድች ቀን አልሄድም፣ እውነት የሆነ ነገር ቸግሮኝ ካልሆነ በስተቀር አልሄድም በጭራሽ ማለት ነው። እና መንገዱን ኮላሌታችሁ በጥብጦ ነው የሚያደርሳችሁ ስትመለሱ። አስባችኋል፣ ደርሶ መልስ ከሆነ በአንድ ቀን ማለት ነው። ድቅቅ ብላችሁ ሰውነታችሁ በግር፣ ለምን የአራት ደቂቃ መንገድ አይኖርባችሁ ከተራገባችሁ በኋላ ማለት ነው። መሄድ አትችሉም። እውነት ነው፣ ስላየሁት ነው መሄድ አቅቶኝ ወደዚህ ለመጣ ፕሮሰስ የጀመርኩ ጊዜ ጠዋት ወጣሁኝ ሆኝ ከጓደኛ ጋር ሄድን፣ ከዛ በኋላ አብረን ተመለስን ማለት ነው። እንኳ እሷ እንኳን ምንም አልሆነችም እናንተ፣ ኖርማል ነበረች። እኔ ግን የምር በቃ ለመውደቅ ትንሽ የቀረኝ ሄድኩና ቁጭ አልኩባት። ቁጭ እያልኩበት ሀቺ ዳሪያሽ ትለያለች ማለትና በጣም ነው የሚያደክ መው ላቸዋለሁ፣ ውድ ቤተሰቦች። ስለዚህ ለትልልቅ ሰዎች ደግሞ በጣም ከባድ ነው። ለእኛ ለወጣቶች እንደዛ የሆነው ለትልልቅ ሰው ደግሞ በጣም ይከብዳል። ስለዚህ በዛ በዛ ምክንያት ሸገር መግባት አይችልም፣ አባት ዋላቸዋለሁ በፕሌን ካልሆነ በስተቀር። ሰምታችኋል? ፕሌን እንትን አይልም አደለም፣ አያነቃንቅም ተብሎ ንቅል አድርጎ ምናተ ፕሌን ፍጠሩልን እንጂ ከቡታጀራ ወደ ሸገር ከሸገር ወደ ቡታጀራ። እውነት ነው ብላችሁም ችግር አለሁ እንዴ? ወይኔ ግን ብዙ ሰው ደርሶ ወስ ያኔ በቀን ሹፌሮች ነው የሚባሉት አራትም ሶስቴም ሊሄዱ ይችላል፣ አይታወቅም። በነገራችን ላይ ሶስት ሰዓት ነበረ እኛ ከዚህ በፊት ወደ ሸገር ስንሄድ፣ ውድ ቤተሰብ ያው ሶስት ሰዓት ይጨርሰ ነበረ ማለት ነው። ስትሄዱ ብቻ ስትመለሱም፣ ሶስት ሰዓት አስባችኋል፣ ስድስት ሰዓት መንገድ ሰውነታቸው ቆጮ ድቅቅ አድርጎ ነው የሚበላቸው። እና ለማንኛውም እርተዬ ስለሄድሽ በጣም ደስ ብሎኛል የኔ እናት አይተሽም እንደምትመለሽ ወይም ደግሞ አስተቃቅልሽ ሁሉንም ነገር እንደምትመለሽ ተስፋ አደርጋለሁ። ሌላ ደግሞ ያው ሩታዬ ከቤተሰቦቿ ጋር ለምንድን ነው ማትገናኘው እያሉ ነበረ። ትናንትና አብረሽ ከማዘሩ ጋር ሲገናኝ ለምንድን ነው ማትገናኘው ታሳዝነኛለች እያሉ ነበረ እና ሁሉንም ነገር እናንተ በቪዲዮ አይለቀቅላችሁም። በቪዲዮ መውጣት አለበት። እንደ ሩታ ቤተሰቦች አታገኝም ያለው ማነው? ታገኛለች። ነገር ግን እዩልኝ ስሙልኝ ማለት ምን ማለት ነው? አብረሽም እህቱን አትላንትና ያገናኘችው። በመቀጠል ደግሞ ያኔ ኖርማል ነው እሱ ነገር ችግር የለውም። ነገር ግን እኮ ለምሳሌ የሩታ ቤተሰብ ወደ ሸገር ሄደው ቪዲዮ ባይሰራላቸው ሩታ እኮ ትሄዳለች ወደ ቡታጀራ ማለት ነው። እንዲ እሱ እንደሄዳለች ወይስ ግዴታኛ መለፍለፍ አለ። በዚህ ጊዜ ሄደችና እንዲያደረገች ተመለሰች። በዚህ ጊዜ ሄደችና እንዲያደረገች ተመለሰች። ታያለች። እውነቴን ነው የምላችሁ ለቤተሰቦቿ ክብር የላትም እንደ አታደርግም። ኧረ በደንብ ክብር ያላት ልጅ ናት። የምር ክብር ያላት ልጅ ናት። እኔ በመጀመሪያ ክብር ባይኖራት ኖሮ ወይም የሆነ ነገር ባትኖር ሩታ የለምድ ነው ያደረግሽው ብዬ ወቃሸ በመጀመሪያ መሆነ እኔ ነበርኩኝ። ነገር ግን ለቤተሰቦቿ በደንብ ክብር ያላት ልጅ ሁለቱን ክብር አላቸው። ሲጀምር ለቤተሰቦቻቸው ሟች ናቸው፣ እኔ ልሙትላቸው ሟች ናቸው ማለት ነው። ያን ከሚያደርጉት ከሚሰሩት አንጻር ነው ይሄ የምላችሁ ብዙ ወደ ሚዲያ ያልወጡሉ ነገሮች ስላሉ ነው። ተግባባል ተግባብተናል ብዬ አስባለሁ። ዛሬ ደግሞ በጥሩ ቪዲዮ እንደምትመጡልን ተስፋ እናደርጋለን። ሩታ ደግሞ ተናፍቃለች። እውነት ለመናገር ሩታዬ ነኝ፣ እባክሽ ነኝ፣ ኧረ ነኝ። ልቀበለላችሁ እንደ በውስጥ ፎቶ ምን ችግር አለሁ? እዛ ማለት ነው ማለቴ ቡታ ጀራ ላይ ሸገር ሳይሆን ቡታ ጀራ ላይ ልቀበለላችሁ። ና የናፈቃችሁ ሰዎች ናፍቆታችሁ ስወጣላችሁ ወይስ ምን ታደርጋላችሁ? እና ብሽሩ ለማንኛውም ትመለሳለች፣ ችላቸዋለሁ፣ ውድ ቤተሰቦቼ። አብርሽም ያው ዘፍኑላት ነበረም ቤትን ይቀዝቅዟል። ሴት የሌለችበት ቤት ያው እንደምታቆት ይቀዘቅዛል፣ ነገር ግን አታሞቀም። እንዳያብረሽ ምን ችግር አለው ወይ? አትሰራም። ጉድ ጉድ አትልም። አንተ እየሄድክ በቃላቶች ብቻ የሰውን እንትን ሆድ ቁስል እያደረግክ እያሳቅልጥ ጨርሳቸው እኮ ነው። እውነት ለመናገር እኔ ፈታ አድርጎኛል፣ ይሰሙት ማለቴ በሚናገራቸው ነገራቶችና ቅብጠት ያምርብሃል። በዚህ አጋጣሚ ማለት ነው። አሁን በሌላ ነገር ውሰዱት እኮ እናንተ እኮ ነብሳቸው አይማርም፣ አንዳንድ ልጆች ማለት ነው። የምሬ ነው የምላችሁ። እና ያምርበታል። በደንብ ነው የሚያምርበት። የማያምርበት ሰው አለ፣ ግን የሚያምር እሱ ያምርበታል። ምንም አይለውም እላችኋለሁ ጋይስ። ለማንኛውም ዛሬ ከተመለሰች ለምሳሌ እስካሁን ምንም አዲስ ነገር የለም። ነገር ግን ዛሬ ከተመለሰች ለነገ ቪዲዮ ይለቀቅልናል። ወይም ደግሞ ዛሬም ቶሎ ከደር ደግሞ የተቀረጸ ቪዲዮም እኮ ሊኖር ይችላል፣ ባይዘ ወይ ሊለቀቅልን ይችላል። ግን የተቀረጸ ቪዲዮ ቢኖር አብረሽ ትላንትና ይለቅ ነበረ? ወይስ ትላንትና አይታይም ብለው ነው የለቀ እየተዉት ማለት ኢድ ስለሚወጣ ብዙ ሰው ቪዲዮ አይታይም፣ በኢድ ቀን ማለት ነው። ተመለሱ እናንተ ተመለሱ ይበቃችኋል። የአንድ ቀን እጃዛ በቂያችሁ ነው። እውነት ነው የምላችሁ። ከትላንት ወዳ ከወጣችሁ ትላንትና ኢድዋላችሁ ዛሬ ደግሞ ተመለሱ። ድሮ እኛ እንደዚህ ነበር። ድሮ ድሮ ማለት ነው። ድሮ ልበላችሁ እንጂ የዛሬ ስንት አመት አምስት